ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኡስታሱና ምንድን ነው የሚለን? እኛ በቁርሃን ጅን እናስወጣለን፣ ድግምት እናከሽፋለን። ነብያችን ግን በድግምት ታመው ነበረ። ያስኬዳሉ? አያስኬድም። ይሄ እኛም ጥያቄ ነው። እንግዲህ አንድ አካል ድግምት ተሰርቶበት የሚያደርገውን ነገር የማያቅ ከሆነ ያላደረገውን ነገር ያደረገ ከመሰለው ይሄ ሰው ጤነኛ አይደለም ማለት ነው። ስለዚህ ያ አካል በተለይ ደግሞ በሃይማኖት ላይ አስቡት፣ ያመጣው ነገር እውነት ነው ወይ? ምክንያቱም ጤነኛ ስላልሆነ ማለት ነው። በሳሒ አልቡሃሪ ስልሳ ስልሳ ሶስት ላይ መሐመድ እንግዲህ ድግም ተሰርቶበት ነበር። አሻ እንደነገረችን መሐመድ ድግም ተሰርቶበት ከሚስቶቹ ጋር ሳይገናኝ የተገናኘ ይመስለዋል። ግን እያደረገ አይደለም፣ ያደረገ ግን ይመስለዋል። አስባችሁታል እንግዲህ ቁርሃን ሳይወርድለት የወረደ ይመስለዋል ማለት ነው። ሌላም ነገር ሳያደርግ ሳይነገረው የተነገረው ይመስለዋል ማለት ነው። ምክንያቱም ጤነኛ ስላልሆነ፣ ስለዚህ ያ አካል ያመጣው ነገር እውነት ነው ብለን የሃይማኖታችን መመሪያ አድርገን መከተል እንችላለን ወይ? ለምሳሌ እንግዲህ በሱራ ሁለት መቶ ሁለት ላይ እንደሚነግረን ድግምትን ለሰው ልጆች ያስተማሩ ሰይጣን እንደሆነ ይናገራል። ሰይጣንም በሱሌማን ወይም በሰለሞን ዘመነ መንግስት የሚያነቡትን ድግም ተከተሉ። ሱሌማን አልተከተለም፣ ድግምተኛ አልነበረም። ግን ሰይጣናት ሰዎች ድግምት የሚያስተምሩ ሲኮኑ ካሉ እንግዲህ ለሰዎች ድግምት የሚያስተምሩት ማናቸው? ሰይጣኖች ናቸው ማለት ነው። ይሄ ሰይጣን ደግሞ መሐመድ ላይ ኦልሬዲ አለበት። በሱናን አልናሳይ 3960 ላይ መሐመድ ሰይጣን አለብኝ ብሏል። እንግዲህ አሻ ስጠይቀው አዎ አለብኝ ብሏል። እንግዲህ የለብኝም፣ ሰይጣን የለብኝም፣ አላረርቶኛል ምናምን አይደለም ያለው አዎ አለብኝ ብሎ ነው የተናገረው። ስለዚህ ይሄ ሰው ድግም ተሰርቶበታል። የሚያደርገውን ነገር አያውቅም። ለሰዎች ድግምት ያስተማሩ ሰይጣኖች ናቸው። ያ ሰይጣን ደግሞ መሐመድ ላይ አለበት። ስለዚህ ይህን ሰውዬ መከተል እንችላለን ወይ? ይሄኛም ጥያቄ ነው። ለምን ጤነኛ አይደለም? ይሄ አካል እንዴት ነው እሱ ያመጣውን ነገር እውነት ነው ብለን የሃይማኖታችን መሰረት አድርገን የምንከተለው? ለምሳሌ በእኛ በክርስቲያኖች ላይ ራሱ ብዙ የተናገራቸው ነገሮች አሉ። ስለዚህ ይሄ ነገር የተናገረው ነገር ሁላ መስሎት ነው ማለት ነው። ምክንያቱም ጤነኛ ስላልሆነ፣ ስለዚህ ይሄ የኛም ጥያቄ ነው ወገናችን። አያስኬድም። እሱ ያመጣው ነገር እውነት ነው ብሎ መከተል ይከብዳል። ለምን ያላደረገውን ነገር ያደረገ ስለሚመስለው ማለት ነው። ራሷ አኢሻ ናት የዘገበችልን ይመስለው ስለነበረ። ስለዚህ ይሄ የኛም ጥያቄ ነው፣ እንግዲህ የሙስሊሞችም ጥያቄ ነው ማለት ነው። ባቱ በሚከፈትበት ዕለት ቁርአኑ ኮነ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ያለኝ ሙስሊሞች ኡስታሱን የጠቀሰው እንግዲህ ሱራ 68፣ 42ን ነው ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉትን ቀን አስታውስ ይላል አላህ። ባቱን የሚገልጠው መቼ ነው? በትንሳኤ ቀን ነው። አላህ ባቱን ገልጦ ሲያሳያቸው ነው ሙስሊሞች የሚያውቁት የሚከተሉት ማለት ነው። በሳሂ አልቡሃሪ 65፣ 73 ላይም እንደሚነግረን መጀመሪያ አላህ ይመጣል፣ እኔ ጌታችሁ ነኝ ብሎ ይናገራል። ያ የመጣው አካል አላህ እኔ ጌታችሁ ነኝ ብሎ ሲናገር አይቀበሉትም አንተ ጌታችን አይደለህም ብለው ያባሩታል ማለት ነው ደግሞ መጥቶ እንግዲህ እነሱ በሚያውቁት ቅርጽ መጥቶ እኔ ጌታችሁ ነኝ ሲላቸው ነው አዎ አንተ ጌታችን ብለው የሚከተሉት እንግዲህ ውስታሱናም እንደነገረን አላህ ባት አለው አዎ ባት አለው አላህ እጅ አለው አዎ እጅ አለው ትክክለኛ ነው ብሏል ሶ የእኔ ጥያቄ እንግዲህ ውስታሱናም እንዳሉት አላህ ሲኦል ላይ እግሩን እንደሚጭን ለጀነት አዲስ ሰው ፈጥሮ እንደሚከት እየተናገረ ነው ይሄንን በደንብ አብራሩልኝ። በመጀመሪያ ደረጃ እናንተ የት ሄዳችሁ ነው እናንተ የሲኦል ስሆናችሁ ነው ወይ? አላህ አዲስ ፍጥረት ፈጥሮ ወደ ገነት የሚከተው ሲቀጥል፣ አላህ ከየት የመጣ አካሉን ነው የሚገልጠው? እንግዲህ አላህ ታይቶ አይታወቅም አታቁትም፣ ምን አይነት እንደሆነ። ግን እናንተ በምታቁት ቅርጽ ሲመጣ ትለዩታላችሁ የሚባለው፣ ይሄንን ቅርጽ የታይታችሁት ነው የምታውቁት። መጀመሪያው የመጣው ቅርጽ ምን አይነት ነው? ሁለተኛ የመጣው ቅርጽ ምን አይነት ነው? ይሄንን በመረጃ ምታ እናንተ አይታችሁታል ወይ? መቼ ነው ከትንሣኤ በፊት መቼ አውቃችሁት ነው? አንተ ጌታችን አይደለም ወይ ደግሞ አንተ ጌታችን ብላችሁ የምትቀበሉት ይሄ ባት ምንድን ነው? የተለየ ነገር ኖሮት ነው ወይ በባቱስ የምትለዩት እና ይሄን ነገር ብታብራሩልኝ ማለት ነው። ለምንድን ነው ለገነት አዲስ ፍጥረት የሚፈጥረው? እነዚያ አዲስ ፈጥረቶች መቼም በምድር ላይ አልኖሩም የአላህን ትእዛዝ እንትን ብለዋል ወይ አላህን ትእዛዝ ላይ እንደናንተ ለምሳሌ ሰግደዋል ጾመዋል ወይ ይሄንን ሁሉ ነገር በምድር ላይ ሳያከናውኑ እንዴት ነው ወዲያው ተፈጥረው ገነት የሚገቡት በምን ስራቸው ነው የሚመዘኑ ተመዝነው ገነት የሚገቡት እና ይሄንን ነገር ብታስረዱኝ በመረጃ